ለበጌ ልጅ ከኔ ተደብቀሽ እያገኘሹ ነው? እራሱ እኮ ነው የመጣብኝ። አባዬ እኔ ሁሌ ሲጨንቀኝ የምሄድበት ቦታ ነበር። እዛ ቦታ ደግሞ ዳግምም አብሮኝ ነበር። ከዛ ቤት ድረስ አምጥተሽ በፋሻ በጣም ተመትቶ ስለነበር ሆስፒታል ወስጄው ነበር። ከዛ በኋላ ወይዘሮ ዝናሽ ቤት ወስጄው ችግር ከሚፈጠር ብዬ እዚህ ያመጣሁት አባዬ። በቃ ይህን የተፈጠረው ነገር ስለዚህ ወይዘሮ ዝናሽ ይህን ነገር ስትሰማ የባለፈው ነገር ደግሞ ሳያንስ ሌላ ችግር አመጣች። ጎበዝ ኮንፊደንስ፣ ጎበዝ። አባትሽን ታውቃት እንጂ ይበታልሽ። ጨረሳችሁ? ልግባ? ዝም በይ ባክሽ። ተለጥፈሽ ታዳምጭ እንደነበረ ማለት ነው እንዴ? ይመስልሽ? ሾካካ ትምስተኝ። ኑሃሚ እንዴት እንዴት ነው የምትናገራት? መቼ ነው ግን ያንቺ ብልግና የሚያቆም? ተው እንጂ ተሴ፣ ኑሃሚን እንዴት ነው እንደዚህ የምትናገራት? ይህ እኔም ልጅ አልተባለች። እንዳትሸወት፣ አትመናት አባ። አንቺንስ አምሻርን ጉድ ያደረግሽ ወይን ግርኝት አንቺ ቆይ እኮ እሷ በምትሻያች ነው አሚ ማለት ስለዚህ ይቅር ብዬሻለሁ ያልከኝ ውሸት ነበር ማለት ነው አባዬ እኮ ከልብ መስሎኝ ነበር ልክ አንቺ ምንም ያጠፋሽ ነገር የለም እዚህ ማረፍ ከፈለሽ ምን አባዬ ምን እያልክ ነው አሁን ምንም ንግግር አልፈልግም ነው አሚ አሁን ግቢና ክፍል አዘጋጅላት እሺ ቆይ አሁን እንኳን

ወይዘሮ ገነት አስመሰዋ ገነት ናፍቀኸኛል፣ ውዱ ባለቤቴ በማለት ወደ እነ ኑሃሚን ቤት አምርታለች። በመምጣቷም አቶ ተሰማ ልቡ አሁን ላይ እራርቶላት ይቅርታዋን ተቀብሎ ኑሪ፣ አንዱ ክላስ ቤት ተቀመጭ በማለት ፈቀደላት። ይሄን የሰማችው ኑሃሚን እንዴት እንዴት ታመናት እያለች በንዴት ውስጥ ትገኛለች። የወይዘሮ ዝናች ልጅ ዳግም በኑሃሚን ፍቅር ወደቀ። የማይታመን ነው። ኤርሚያስም ይህንን የሰማ ጊዜ በቦክስ በማለት ራሱን እስከሚስድ ድረስ ደም በደም አደረገው። ይህንንም አድርጎ በሩጫ በቅናት የሚሮጠው ኤርሚያስ ለምን ከጎኗ ተቀመጥክ በማለት የእጅ ስራውን አሳየው። ኑሃሜንም ይሄን ስታይ ይዛ ወደ ሆስፒታል ይዛ በመሄድ አሳከመችው። ነገር ግን ዝናሽ ሌላ ነገር እንዳታመጣብኝ በማለት እሱን ይዛ ከቤቷ እንደተቀመጠች አቶ ተሰማ ከሆስፒታል መጡ። ይሄን ያየውን የተሰማ ይህች ባለጌ ልይ ብሎ መልሶ ከኑሃሜ ጋራ ጸጥ ተፈጠረ። ሰላም ጤና ይስጥልን። ውድና የተከበራችሁ የቻናል የቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ኑሃሜን ክፍል 35 ተለቀቀ። ወደ ክፍል 34 ስንመለስ ኤርሚና ኤርሚና ዳግም ፊት ለፊት ተገጣጥመው ነበር። ምክንያቱም ኤርሚ ለምን ከኑሃሜን አጠገብ ለሁለተኛ ጊዜ አየሁ በማለት ነበረ። እናም ኤርሚያስ ቀናተኛው በመደብደብ ዳግምን ደንበደም ደም በደም አድርጎታል። እንግዲህ ይህንን ስታይ አይኑንም መግለጥ እያቃተው በኑሃሚን ፍቅር እየወደቀው ዳግም እሱን ይዛ ወደ ሆስፒታል ጠርታ ታክሲ ቀጥታ ይዛው ትሄዳለች። እዛ ይዛው እየሄደች ጉልበቷ ላይ አድርገው ወይኔ አፍጥነው እያለች ነበር። ይህንን በምትል ጊዜ እሱም ራሱ አይኑን ጨፍኖ ከእሷ ላይ ነበረ። ደሙ እየፈሰሰ የነበረው እዛ ድርሳ እንግዲህ አሳክማው ስትመጣ የነበረ ይኸው። በዚህም ጊዜ እንግዲህ ይዛው ስትመጣ ሳለ ወይኔ ሞትኩኝ ሄርኩኝ እያለ ነበርና፣ እሷም መገደፍ በል ወደዛ ብላው ነበር። አይ አልቻልኩም ብሎ ከትንትን ካልክ ከተሻለ አሁን በል ቀና በል ብትለውም ቀና ሲል ኧረ አዞረኝ እያለ ነበር እሱ ሲሸሩ እሷ ላይ ሲሆን እንመለስ እንደ ወደ ሆስፒታሉ ስትለውም አይ አይ አንመለስም ብሎ ወደ እሷ ወደ ጉልበቷ ላይ በመተኛት ያልፍባታል ማለት ነው። የዚህ ጊዜ ደህና ይሆናል እሱ ግን በኑሃሚን ፍቅር ወድቋል ማለት ነው። እንግዲህ ወይዘሮ ዝናሽ ይሄንን ብትሰማ ቤትን ታቃጥለዋለች ማለት ነው። ይቺ ልጅ ምንድን ነው እያረገቻቸው ያለችው በማለት ቤቱን አንድ እግር ታስከሄደው ነበር። እንግዲህ እሷም ቤት በማስገባት የሴትዮዋን ስራ ስለምታቅ እያወራች ነበረ። ኑሃሜም ከሱ ጋራ እያወራች ሳለ አሁን በቃ አባቴ መምጫው ደርሷል፣ ስለዚህ አሁን ውጥ ሂድ፣ ምክንያቱም እንደዚህ ሁነህ ብትመጣ ብታይህ፣ ሌላ ነገር እዛ ቤት ይፈጠራል በማለት ነበረ ይሄንም በምትለው ጊዜ ትክክል ነች በማለት ያ ቤት በጣም እንትን ይላል። አሰለችህ እንዴ ምናምን እያለ ልታጣራው ትሞክራለህ። ያይስ ልታጣርኝ አንቺም እንትን አልሽ እያላት ነበረ። እንግዲህ ይህን እየተባባሉ አቶ ተሰማ እንዳለችውም ከድንገት ይመጣል ማለት ነው። እንዴ እቆያለሁ አሁን አልመጣም አላልክም እንዴ እያለች ነበረ። ይሄንን ስትል እንግዲህ አይ ምንድን ነው ደግሞ ይዘሽ የመጣሽው ጎረምሳ እንዴት ነው አንቺ ልጅ የባለክሽ እያሉ አቶ ተሰማ ቤቱን በአንድ ገር ያቆሙታል በዚህም ጊዜ እውነቱን ልንገር እዚህ እኔ የምቀመጥበት ሲደብረኝ እዛ መቀመጥበት ቦታ አለ እዛ እንድትቀመጥኩ እሱም ነበረ የዚህ ጊዜ ከእሱ ሲያየው ዝም ብሎ በመቅናት የተነሳሳ ደበደበው የዚህ ጊዜ በጣም እንትን ስላለው ሆስፒታል ይዘን ሄደን አሳከብነው በዚህ ነው እዛ ቤት ሄደ ደግሞ ሌላ ነገር ይፈጠራል ብለህ ድንጋይ መታኝ ብለህ እንትን በል፣ ድንጋ መቶት ነበር ያለችው እውነቱን ተናገሪ ሲላት፣ ሁሉንም ተናገረች። ነገር ግን አቶ ተሰማ በጣም ተናደዱ ማለት ነው። የዚህ ጊዜ እንግዲህ ሁሉንም ነገር እሱም ሂድ፣ በቃ ታክሲ መጣልህ በማለት ተነስተው ይሄዳል። ከእንደዚህ እያወሩ ሳለ ወይዘሮ ገነትም እየሮጠ ትመጣለች። አንዲቱ ሳት ደግሞ መጣች እያለ ነበር። አንቺ ደግሞ ምን ልትሰሪ መጣች? በምትላትም ጊዜ እንግዲህ ገነት ልኖርና ተስዬ ተስይ እያለች አስመሳዋ፣ ግን ይመታለች ማለት ነው እኔ የኔ እናት በጣም ነው እንትን ያልኩት በጣም እያለ እንዴ ነው ሀሜንን ማንጊዝ አትበላት የኔ ልጅ እያለች ስታስመስል፣ እሷ ግን ስለምታቅባት ሁሉንም ነገር፣ አንቺንም አላቅሻ አይምሰልሽ እያለች አልነበረ ይቅር በለኝ ተሰማዬ፣ የኔ አባት፣ እኔ እንደሚወድህ ደግሞ ድሮም ታውቃለህ እያለችው ነበረ። የዚህ ጊዜ እሱም ፈቃድ እያገኘች ጊዜ በደስታ ክላሱን እንደውም አዘጋጅላት አንድ ክላስ ትረፍ እንዴት አመንካት፣ እንዳታምናት እያለችው ነበረ። ይህንን ስትለው እንግዲህ እንኳን እሷም አንቺንም አምኜሽ ነበር አንቺንም አላምንሽ እያላት ልቧን ሰበራን ኑሃሚን መልሶ። የዚህ ጊዜ እንግዲህ ወይዘሮ ገነት በደስታ እንደዚህ በአንድ ሀፍታ እንዴት ተቀበለኝ እያለች አንዱን ክላስ ትታዘጋጅላት ከዛ ከክላስ ታርፋለች። የዚህ ጊዜ እንግዲህ እዛው አርፋ ተቀምጣለች። ልጁም ወደ ቤቱ በሚሄድ ወይዘሮ ዝናሽ ስታየው ትደነግጣለች። ምንድን ነው ምን ሆነህ ነው እያለችው ነበረ። ምንም አልሆንኩኝ ድንጋ ነው ይላታል። እንዴት ማለት እንዴት ነው እያለ ትለዋለች ከአንድ ልጅ ጋር እንትን ግጭት ተፈጥሮ በዛ ነበረ። ልጅቷ እኮ በጣም ነው እንትን እምላት እያለ ነበር። እሷ ልጅ ምንድን ናት ማናት እያለች በጥያቄ ታፋጥጠዋለች። ዳግምንም፣ እና አሁን በቃ ጥሩ ሆስፒታል ይሄ ሊሄድ ጥሩ ሆስፒታል ሂድ እያለች አይ አያስፈልገኝም እያላት ነበረ። እንግዲህ ቁጭ ብሎ ሳለ እሷም ማናት እያለ ልጅቱን ለማወቅ ከአንዲቱ እንግዲህ እንትን ጋራ ነው እንደዚህ ሆነው እያለች ወይዘሮ ዝናሽ ቤቱን እንዲህ አቁመዋለይ ማለት ነው። እኔ የገረመችኝ ወደ ገኒ ስንመጣ ገኒ ንረስቻት በሚያወሩ ጊዜ አባትና እናት፣ አባትና ልጅ ህጃንች የምናዋረዋለን ስትባል ወይኔ ጉዴ። ገኒ ግን በሩ ላይ ጆሮዋን ለጥፋት አዳምጣለች። ምክንያቱም በፊት ድንጋ መጥቶት ነበር ያለችው እሷ ፊት እንዳትናገር። ምክንያቱም ይሄን ወሬ ይዛ ከዝናሽ ጋ ዛው ትሄዳለች ማለት ነው። እና ኤርሚያስ ስለመጣው እሷ ጆሮዋን ለጥፋ ይሄንን ስትል ታዳምጠ ነበር ማለት ነው። ከበሩ ላይ ሆና ይህንን እየሰማይ ሳለ እንዴት ኤርሚያስ እንዴት እያለ ሰውየውም በጣም ይናደዳል። አቶ ተሰማ ማለት ነው። ይህንን እንትን ብላ አውርተን ጨርሰናል ብላ ልትከፍት ኑሀሜ ስትሄድ እበሩ ላይ ተለጥፋለኝ ጨርሳችሁ ልጅ ትለታለኝ ስታዳምጭ ተለጠፈሽ አይችሻለሁ ትላታለች ማለት ነው። እንግዲህ በሩን ስከፍት ልወርቅ ትላለች። እዛው ጆሮዋን እንትን ብላ እንገዛ ትገባለች ማለት ነው። እናም እንግዲህ ወደ ዳግም ጋር ስንሄድ ዳግም እናቱን ብጠይቀው ሊመልስ አልቻለም ማለት ነው። ሁለተኛ የልጅቷ እኮ እያለች ነበረ ስትል እየነበረችው ሲላት የነበረው እሷም ይሄንን እያለች ልጅቱን ለማወቅ ምንድነው የማናት ምንድናት እያለች ነበር። እባክ ዳግም ከዚህ ጊዜም ሄድልኝ እያለችው ነበረ። አሁን በጭንቀት በስንቱ ልሙት በስንቱ ልበድ እያለች እብደቷ ቀጥሏል፣ ዝናሽም ማለት ነው። እናም ይሄን እያለ ሳለ እንትና እንግዲህ ዳግም ከወንድሙ ጋራ ከናሆድ ጋር ይገናኛል። ናሆድም ሲያየው ምን ሆነክ ነው በሚለው ጊዜ አይ ጭንቀቱ እንትን ውስን ሲል እንትን ወጣ ይለዋል። በጭንቀት የተነሳ ፈንዲቶ ነው ይለዋል። ያሸፉበታል ትቀልዳለህ እንዴ እንደዚህ ደምን ብሎ እያለው ነበር፣ እና እያወራው ነበረ። እንዴት ነው ስራ ሲለው ስራ ምንም አይል ይለዋል። ድርጅት ማስተዳደር ከባድ ነው፣ ስራ መስራት ያው ጥሩ ነው እያለው፣ አንዱን ድርጅት ደግሞ ያው እኔ እንዳስተዳድር ፈቅዳልኛለ ወይዘሮ ዝናሽ ይለዋል። የዚህ ጊዜ እንጢጥ ብሎ ይሄዳልና፣ ሆሜ ማለት ነው ናይ የላትና እናቱን ጠርቶ ምንድን ነው እያወራሽ የምታደርጊው? ይሄ ልጅ ከመጀመሪያው አመጣጡ ምንድን ነው ምንድን ነው? የጓደኛች ልጅ ከሆነስ ይሄን ያክል ጊዜ ሊቀመጥ ለምን ቻለ? ሁለተኛስ ደግሞ ስራ እንትን እልሃለሁ፣ ሁለተኛውን ድርጅት ያልሺው ምንድን ነው? እያለ በጥያቄ እናቱን ያፋጥጣታል። ልጄ በፍጹም ይሄንን አላልኩም፣ እንዴት ነው እያለችው። ይህንን ብሎ ተናዶ ይወጣል ማለት ነው። ወደ ናሆሜ ና ወደ ሱ ንሂድ። ናሆሜ እንግዲህ ቤት ተከራይተን አብረን ልንኖር ነው እያለች ያው እዛው ግቢ ልገባ ነው ብላ በደስታ እንትን እያለች ነበረ። በይንክ አሁን መቶ ሺህ ብር ብሎ ይሰጣታል ማለት ነው። ይህን መቶ ሺህ ብር በሚሰጣት ጊዜ አባቴ እምቢ ብለዋል። እንደዛ ግቢ እንኳን መግባቱ በጣም ከባድ ነው። ስለዚህ ሁሉም ፍቃደኛ አይደሉም እያላት ነበረ። እሷም እንዴት ነው? እኔ ከአንተ ጋር ነው መሆን የምፈልገው። እንዴት ነው ራሴ ነው ማጠው እንደዛ አትበይ እያላት ነበር። ና ስለታረቃት፣ አባትየውም በፍጹም እንዴት አምናህን ነው? እሷም ጭራሽ ተጸጽታለች፣ ስለዚህ ታርቀናል ቢለውም አቶ ተሰማ እምቢ ብሎታል። ዝመችን ቤት የለም ብሎ ማለት ነው። እናም እሱ አሁንም የምትመጣው ለገንዘብ ነው እያለት ነበረ፣ ማለት ነው። ይህንም ባለት ጊዜ እንግዲህ እሱም እኔህም ብሏት ያችን ብር ሰጥቷት ትራንስ በርት አድርጎላት እየሮጠ ግን፣ ወደኋላ ፓርት ስንመለስ ኤርሚ ወደ እሷ ጋ ሂዷል። አሁን ባልሽ እንትን ያለልሽን ብር ላኪልኝ ይላታል። ጉድ እኮ ነው፣ ላኪልኝ፣ አሁኑ ትራንስ በርት አድግልኝ፣ ሰው ገድዬ ነው የመጣሁት፣ እባክሽን፣ ለህክምና ነው ልጠፋ ነው እንዲልል ነው እያላት ማንን ነው እኔ ጋ የምትመጣው? ታዲያ ምንድነህ? እያለች ነበር ስትለው፣ ነግሬሻለሁ እያለ በማስፈራራ በጉልበቱ ይጠቀምባታል። ነው ኑሃሜ ማነች አምራትንም ማለት ነው። የዚህ ጊዜ እሷምለታለች ይሮጥ ሩጦ ይሄዳል። ተመልሶ አያፍርም እንግዲህ ተመልሶ ይመጣል ማለት ነው። እሱም ወደ እነ ኑሃሜ ጋ ማለት ነው። እነ ኑሃሜ ጋ ሲመጣ እንግዲህ ወይዘሮ ዝና ማነች? ገነት እዛው ተቀምጣለች። ገነት ለተንኮል ነው መቼም፣ እየመጣችሁ ምክንያቱም እዛ የመጣሁት ብዙ ነገር አደርጋለሁ አንቺንማ በመርዝ ነበረ እያለች፣ ጎበዝ ናት። ነው ሐሚ አሁን ነቅታለች። ግን ሰውዬው አሁን ላይ ይቅርታ አድርጎላታል ማለት ነው። ምክንያቱም ባለቤቱ ሰማንያ ባሌ እኮ ነው እያለች ቤት በተለይ ሊገዛ ነው ብላት ተነገረች። አጀምሮ ኤደን ለዛ ነው ምክንያትም ተገዛ እነሱ ጋር አዘው እኖራለሁ ብላ የወሰነችው ማለት ነው። እናም አሁን ገነት ማለት ነው ይሄንን እያለች ሳለ ኤርሚያስ ከድንገት እየመጣልህ ወጥታ እንግዲህ በምትን በምትለው እንኪ ኖሀሜ ይቅርታ አድርጊልኝ፣ እንኪ ልጁን እየታከመበት ልክፈልሽ ብሩን እያላት ነበረ። ልጁ ሴት ገብቷል። እዛው እንት ነው ኦክሲጅን እየተደረገለት ነው ጎርተዋል ብላ ትለዋለች። የዚህ ጊዜ እንዳውም ፖሊስ እየፈለገ ነው በምትለው ጊዜ እኔ ታዲያ ፖሊስ መፈራ መሰለሽ? ሁሉንም ነገር ማቀው ነው መፈራ መሰለሽ? እንዴ አሁን እንጂ ገንዘቡን የከፈልሽበትን እያላት ነበር ስትጨቃጨቅ የነበረው። የዚህ ጊዜ እንግዲህ አቶ ተሰማም ድምጽ እየሰማ ነው ያችም ገነትም እያዳመጠች ነበረ እየተጨቃጨቁ እያለ ማለት ነው። ወደ እናትየዋ ጋ ግን ስንሄድ ይቅርታና፣ ዝናሽ ጋር ስንሄድ ልጇን ሂድ እባክህን እያለች እየለመነችው ነበር። እሱም ወደት ነው የምሄደው አልሄድም ሁሉንም ነገር እናገራለሁ እያላት ነበረ። እንዴት ነው ልታሳብደኝ ነው እንደይፈለግኩ ያችስ ልጅች እንደዚህ ናት ያልካት ማን ናት ተየት ናት እያለች ነበረ ስጠይቀው። እሷ በጣም ቆንጆ እና ጥሩ ልብ ያላት ናት ይላታል። እንደዚህ ያስፈረከሰች ደምህን ትንስ እስከሚል እያለችው ነበረ። ወይዘሮ ገነት ማነች ዝናች? እና ይሄን በምትለው ጊዜ እሱም ይሄንም ብሏት ይለያልና ከክላሱ እነሱ ክላስ ገብቶ ያርፋል። ቢያርፍም በሀሳቡ የሚያያት

እሷም ለራሷ ሰርታ ደስቷን እየነካች ነበር። እና እንዴት እንዴት ዝለምን ታይኛለች እኔ እኮ ከዱሮ ተጸጽቻለሁ። በእርግጥ በበይ ፊት ያደረግኩት ነገር በጣም ክፉ ነው ትላለ። ግዞ ማስመሰል በጣም ትችልበታለች ገኒ ማለት ነው። እና ይሄንን እያለች ሳለ እኔ ለአባት የምር እኔ ነኝ ራስ ሽ የሰራሽውን ትላታለች ማለት ነው። ይህንም ብላት እንግዲህና ማን ነው ኤርሚ ይመጣል ወደ ቤት ማለት ነው። ኤርሚ መጥቶ ከእሷ ጋር እየተከራከረ ያለ ልጁም ኦክሲጅን ገብቷል፣ ፖሊስም እየፈለገህ ነው እያለችው ነበረ። እስኪ እውነትሽን ነው ምናምን እያለ በጭንቀት ውስጥ ነበረ ያለው። ግን አሁን ሄድ ከዝገደም እያለ ነበረ። እንግዲህ የእሱን ድምፅ ሲሰማ በዊስቸሩ እየተንፎቀቀ የመጣ እናቶ ተሰማ በር ላይ ሲያየው ምን ሊሰራ ነው ይሄ ደግሞ የመጣው ምን ሊሰራ ነው እያለ እያብዳል ማለት ነው። ውሽማሽን ከዚህ ግድም አባሪልኝ፣ ይላታል የዚህ ጊዜ አቶ ተሰማ ማነች ነው ሀሜ ስሰማ በድንጋጤ አየህ፣ እዚህ መተ ከአባቴ ይቅርታ አርጎል ነበር አሁን ግን አየ፣ በዚህ ተጣላም ብላ ትለዋለች ማለት ነው። የዚህ ጊዜ እሱም ይቅርታ ቢጠይቀውም ና፣ ሄድ ከዚህ ግድም ይለዋል፣ እየሮጠ ይሄዳል ማለት ነው። እሷም ትናደዳለች። አቶ ተሰማ አሁን ተቀይሮባታል በኑሃሜ ላይ ይቅርታን ቢያደርግላት መልሶ ተጣላት ማለት ነው። ወደ ወይዘሮ ገነት ጋር ስንሄድ እሱ ክላስ ገብታ አቶ ተሰማ ክላስ ገብታ እንግዲህ እሱ እንዲው እንዲቅርታ ስላደረገላት እሱ ጋር ለመተኛት ለማማለል እየሞከረች ና ያለችበት ማለት ነው። እዚን ላይ ያበቃል። ለነበረን ቆይታ እናመሰግናለን። ባይ ባይ